አብሬጅ ዘልዛላ ማለት ነው። እኛ ለራሳችን ሩት ተናፍቀናለች በየቦታ ማለት ይሄ ሩት ተናፍቆት ሊገለና እሱ የሰብስክራይብ እጣጣ ይዞታል ማለት ነው። ስራን አጥቼ እኔ እናንተን ሰብስክራይብ ማረገው ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልን። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንግዲህ ዛሬ ዘልዛላ ማለት ነው። እንግዲህ ሄርሚላ ስትሄድ ደግሞ ከጽጌና ከአንዷ ጋር ሲዘላዘል መጥተዋል ማለት ነው። በነገራችን ላይ ማለት ነው ሳትንዘላዘሉ በቃ ቪዲዮ መስራት አትችሉም ማለት ነው አይደል? መዘላዘል፣ መሳሳ፣ መላላጥ የሆነ የሆነ ነገር ማድረግ ስታስጠሉ፣ እንደው እንዴት እንዳስጠላችሁኝ ማለት ነው። ከምሬ ነው የምላችሁ እኔ ቀን ሙሉ ስጠብቅ የዋልኩት ሩታ ነው። እናንተንም ስራ ፈትቼ እናንተንም ከማየት ማለት ነው። እውነቴ ነው የምላችሁ ዩቱብ ባልገባ ዘላለም ብቆይ ይሻለኛል ማለት ነው። ምክንያቱም ወረኞች ናችሁ። ሲቀጥል ደግሞ ውሸታሞች አንደኛ ውሸታም ጽጌ፣ ሲቀጥል ደግሞ አብርሽ ማለት ነው ሁላችሁም አንድ ትክክለኛ ጤነኛ ሰው አይደላችሁም ማለት ነው። መቼም አላምናችሁም ማለት ነው። እኔ እውነቴ ነው የምላችሁ እንደዚህ የእውነት ነገር ብታወሩ ፅጌና አብርሽ አንድ ቀን እናንተን ካሁን ወዲህ ትክክለኛ ነገር ነው ብዬ አላምናችሁም ማለት ነው። ምክንያቱም ባለፈው አይታችሁ አላ ፅጌና ዳኒ የለቀቁት ቪዲዮ ማለት ነው፣ ኢንስተግራም ላይ ማለት ነው። ያች ያረገዘች የምትባለዋ ልጅቷ ማለት ነው አብራቸው እየጨፈሩ እየዘለሉ ከአብርሽ ጋር ማለት ነው። ትንሽ ቆይተው ግን ፀጌ ምን አይነት ከረካት እንዴት እንደምታሳይ ማለት ነው ያላወቃቸው ሰው ሸውዱት ማለት ነው። እስከ ዛሬ ተሸውደናል። አሁን ግን አሸውዱንም ማለት ነው። እናንተ ማለት እናንተ በቃ የመንግስት ሰራተኛ እኛ ደግሞ የእናንተ ሰራተኛ ታውቃላችኋ። እናንተ ያላችሁን ነገር ማረግ እንደዛ ነው የምታስበውን ማለት ነው። እኔ እውነት ለመናገር ማለት ነው አብርሽ የፈለገ ሰው ቢያመጣ ወላሂ ላዚም ነው ብያቸዋለሁ። እንደው ምያለው ማለት ነው አይደለም ሰብስክራይብ ለማድረግ ማለት ነው። እሱ ያለቀቀው እንኳን ቦታ ሰጥቼ አላየውም ማለት ነው። በቃ ቤቱ ሩታ ካለች እሱ ቤት አንዳንዴ ከትኩኝ ነው እንጂ እሱ ቤት ራሱ አለመሄድ በቃ የሆነ አስጠልቶኛል፣ ደብሮኛል ማለት ነው። ምክንያቱም ክብር አይሰጥማ ለሰው ልጅ ክብር ማይሰሰው እኛም ደግሞ ክብር አንሰጠውም ማለት ነው። በዚሁ አጋጣሚ እውነት ነው ሙላችሁ የሩታ እህቶች ማለት ነው፣ ክብር ለማይሰጣችሁ ሰው ክብርን አትስጡ። እውነት በየኮሜንቱ እያየነ ሩታ ናፍቃናለች፣ ሩታ እንደዚህ ሆናለች፣ በውስጥ መስመር እየጻፍንለት ሪከርድ እያደረግንለት ሞር እንኳን ከሚንዘላዘል ማለት ነው። ምን አለ እንኳን ደውሎ እንኳን ሩታ የእህቶች ችኩ በጣም ተናፍቀዋል፣ ቪዲዮ ስሪ እንኳን ቢላት ማለት ነው። ለነገራችን ላይ እሱ ዘልዘል አይደለም። ሩታ ልትታይና ሩታ ልትደምቅ መቼ ይወዳል ማለት ነው? አይወድም እኮ ሩታ እንደውም ዘላለም ባትመጣ ዩቱብ ላይ ደስታውን አይችልም ማለት ነው። ያው ሩታ በመሆኗ ነው የምትመጣው እና በዚሁ አጋጣሚ አይዞኝ የሩታ እህቶች፣ እንሻላ ትመጣለች አትቀርም። እኛ እኮ ያው ስለምንወዳት እና ስለምትናፍቀን ነው እንጂ እሷ አራስ ናት እኮ በዚህን ሰዓት እረፍት ማድረግ አለባት፣ ራሷን ማዳመጥ አለባት። ከልጅ ዋጋ በቃ የእውነት ታውቃላችሁ፣ ድብቅ ብላ ትንሽ ጊዜ እረፍት ማድረግ አለባት። ነገር ግን ወላሄ ነው የምላችሁ የሰውን ፍቅር ይስጠን እኛ እናቅም። ሩታ አንድ ነገር ከሆነችብን ወይም ደግሞ ለሳምንት ለአስራ አምስት ከጠፋችብን እኔ አላቅም የሩታቶች ማበዳችን ነው እውነት። እና ለሁላችንም እንደዚህ አይነት የሰውን ፍቅር ይስጠን። ለሩታ እውነት በጣም የሰው ፍቅር አላት በጣም በጣም። ከምን በላይ ሰው ይወዳታል፣ ሰው ያከብራታል። መጥፎ እንኳን ነገር ብትሰራው ማለት ነው ብቻ አላቅም። እና ጽጌን ደግሞ እንዴት እንደምጠላት ልነግራችሁ አልችልም። በጣም ነው የምጠላት። ምክንያቱም አብርሽንም የቀየረችው እድሜ ለሷ። ሩታም አብርሽም ሸገር ከገቡ በኋላ ነው እንደዚህ ውሸት ነግና